በኮንትራት ወይንም በጠለብ እንዲሁም ፍሪ ቤዛ መታችሁ ከመዳን ቤት ጠፍታችሁ የምትሰሩ ልጆች ብዙ ጥያቄ ጠይቃችሁኛል። በኮሜንት በዩቲዩብ በቲክቶክ ብዙ የጠየቃችሁ ልጆች አላችሁ። ስለዚህ ቪዲዮውን ወደፊት ተከታተሉ። ሁሉንም ለጥያቄያችሁ እዚህ ቪዲዮ ውስጥ መልስ ታገኛላችሁ። አሰላሙ አሌይኩም ረህመቱላሂ ወበረካቱሁ። ውድና የተከበራችሁ ወደ ቻናላችን ቤተሰቦች እንዴት ናችሁ? እንዲሁም ክርስቲያን ወንድሞቻችን ሰላም ብያለሁኝ። ለቻናል ወድ ሲሆናችሁ ፕሊስ ቻናሏን ሰብስክራይብ አድርጉ፣ ላይክ አድርጉን፣ ሸር አድርጉን። ብዙዎቻችሁ እንግዲህ በኩንትራት የመጣን እንዴት ነው ኢቃማ ማሰራት የምንችለው ምናምን ትላላችሁ። ብዙዎቻችሁ እንደውም በኩንትራት የመጣችሁ ልጆች በጣም ቻንስ አላችሁ ማሰራት የፈለጋችሁ ማለት ነው። ለምንድን ነው ቻንስ የሚኖራችሁ? ከሁለት አንድኛው ወይ የፓስፖርታችሁን ቁጥር ወይ የኢቃማችሁን ቁጥር ካወቃችሁ ያለምንም ጥርጥር ኢቃማ ማሰራት ትችላላችሁ። ነገር ግን የፓስፖርታችሁ ቁጥር ወይም የኢቃማችሁ ቁጥር ከሌለ ከሁለት አንዱ ከሌለ ማሰራት አትችሉ። ምክንያቱም የሚሰራው ወይ በፓስፖርታችሁ ቁጥር ነው ወይ በኢቃማችሁ ቁጥር ነው። ሲጀመርም በጣም ቀላሉ በጣም ቀላል የሚሆነው የኢቃማችሁ ቁጥር ካለ የኢቃማችሁን ቁጥር በቃላችሁ በአእምሯችሁ ካወቃችሁት ፓስፖርታችሁ በፕሪንት ይሳባል። ስለዚህ በኩንትራት የመጣችሁ ልጆች፣ ጠፍታችሁ የምትሰሩ ልጆች ማሰራት ትችላላችሁ። ማሰራት የምትችሉት ግን በዚህ መልኩ ነው። በተለይ ደግሞ አሁን እንደ አሁን ቅርብ ጊዜ የመጣችሁ በዚህ አመት ውስጥ አሁን ጠለብ፣ አሁን ሳዑዲ ውስጥ አሁን ቅርብ ጊዜ ነው የተከፈተው፣ ይሄን ሁለት አመት ነው እንደ አጠቃላይ በብዛት ጠለብ ተከፍቶ እየመጣ ያለው አሁን እናንተ ብታሰሩ በጣም አሪፍ ነው። ለእናንተ ለድሮዎቹ ግን አስር አመት አስራ ሁለት አመት ለሆነው ሰው እኔ አልመክርም አሰሩ ብዬ። ምክንያቱም ቀራማው ብዙ ስለሆነ ማለት ነው። ምሳሌ የሁለት አመት የሆነው ሰው አሁን በጠለብ መጥቶ ኩንትራት ቤት መጥቶ የጠፋ ነገር ግን አሁን ምሳሌ ሁለት አመት የሆነው ሰው ምንድን ነው የሚከፍለው? ስድስት መቶ ብር በሁለት ዓመት ታባዛላችሁ፣ ሺ ሁለት መቶ ብር እንደገና ተናዙል የመጀመሪያው አለ። አሁን ሁለተኛ ተናዙል ስለሚያደርግ የመክተብ ሁለት ሺ ብር አለ። ሶስት ሺ ሁለት መቶ ብር አጠቃላይ። እንደገና የቃማው ሳይታዲስ የሁለት ዓመት አዲሰውላችሁ ከሆነ የጠፋችሁ አከፍሉም። ሳይታዲስ ከጠፋችሁ ግን አንድ ሺ ብር ትከፍላላችሁ። ስንት ሆነ? አራት ሺ ሁለት መቶ ብር ቢሮ ውስጥ ምኑን ምኑን ለማጻፊያ ቀሪውን ብከፍሉ ተቅሪበን አምስት ሺ ብር ማለት ነው። ከዚህ ባለፈ ያን ያክል ክፍያ አይኖርም። ሶስት አመት የቆየም ሰው እንደዙ እያባዛ ይሄዳል። አራት አመት የቆየም ሰው እንደዙ እያባዛ ይሄዳል ማለት ነው። ስለዚህ በጠለብ የመጣችሁ አሁን ቅርብ ጊዜ ኩንትራት ቤት የመጣችሁ ከኩንትራት ቤት መታችሁ የጠፋችሁ የእቃማችሁን ቁጥር ወይም የፓስፖርታችሁን ቁጥር የምታውቁ ልጆች ለእናንተን ይሄንን እመክራለሁ አሰሩ ቁጥሩን ካወቃችሁ ማለት ነው። ምክንያቱም ተቅሪባን ይሄንንም አሰሩ ብዬ መክራችሁ መዳሞቻችሁ ላይ ምናልባት አሁን ከጠፋችሁ በኋላ ደህና ቤት ገብታችሁ ደህና ደሞዝ እየሰራችሁ ከሆነ አሰሩ። ለእናንተ በጣም ጥሩ ነው። ያው መቼም የሰው ልጅ ወደፊት የሚመጣውን ይሄ ነው ብሎ መገመት አይቻልም። ነገር ግን ተቅሪበን አምስት አመት ስድስት አመት አስር አመት ራሱ ብትኖሩ ሂዳችሁ ቤተሰብ ታያላችሁ። በቃ ለእናንተ ጥሩ ነው ቻንሱ። ከዛ ባለፈ ግን እንደነገርኳችሁ ብዙ ጊዜ ለዚህ ሳዑድ አረቢያ መጥቶ አስራ ሁለት ዓመት አስር ዓመት የሆነው ሰው ግን የሚያወጣው ብር በጣም የተጋነነ ብር ነው። ስለዚህ እዚህ ይሄን የምከፍሉትን አስራ አምስት ሺ ብር አስራ ሁለት ሺ ብር የምከፍሉትን ወደ ሀገራችሁ ሂዳችሁ አገራችሁ ላይ ስራ መስራት ትችላላችሁ እላችኋለሁ። መዳሞቻችሁ ካገዟችሁ ደግሞ ችግር የለውም ግማሽ በግማሽ አድርጋችሁ ምናልባች ያው ደህና መዳም ያለው ሰው የሚያግስ ከተገኘ በዚ መልክ ማሰራት ትችላላችሁ፣ ላችኋለሁ። እንግዲህ በኮንትራት በድጋሚ የምነግራችሁ ነገር በኮንትራት አዲስ የመጣችሁ ልጆች፣ ይሄ ለእናንተ በጣም ቻንሱ ተፈልጎ አይገኝም። ስለዚህ ተጠቀሙት። አሁን ደግሞ ተፍትሽ ነው እየተባለ በተፍትሽ ጉዳይ ዙሪያ ብዙ እየተወራ ነው። መካ አረቦቹ ቤት ገቡ። እንደዚህ እንደዚሁ ሆነ እያሉ ስለሆነ ስለዚህ አሁን ምናልባች ከተወሰነ ጊዜ በኋላ ይሄንን የወጣውን አዋጅ ያስቆሙና ምናልባች ውጡ ሊመጣ ይችላል። ስለዚህ መቼም ይችን እስካሁን ድረስ አበሻ ሳያስባት ይቀራል ብዬ አላስብም። ይችን ታሳቢ አድርጋችሁ አሁን የመጣችሁ ልጆች አሰሩ። በፊት የመጣ ሰው ግን ውጣ በተባለ ሰዓት ጨርቄን ማቄን ሳይል ወቶ ይሄዳልላችኋለሁኝ። በተረፈ ቻናል ሰብስክራይብ አድርጉ ባይ